ብዙ አይነት የምግብ አሰራር አይዲያዎች አሉኝ። ባለኝ ጊዜ ይሄንን ዛሬ ይዤላችሁ ቀርብ ያለሁኝ። ተጋበዙልኝ፣ አብራችሁኝ ቆዩ። መልካም ቆይታ። ሰላም! እንዴት ናችሁ? ውድና የተከበራችሁ የሚካናት ህይወት ተመልካቾች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቆንጆ የሆነ የሱፍ ፍትፍት ላሳያችሁ። ሱፍ እያመስኩ ነው። የፈረንጂ ሱፍ ነው ማምሰው ብዙ ሰው ይህንኛውን ሱፍ የሚያውቁ አይመስለኝም። የሱፍ የሱፍ ፍትፍት ሲባል በአብዛኛው ያበሻውን ሱፍ ነው በአብዛኛው የምንፈተፍተውና ሰሞኑን እንግዶች ነበሩኝ እና በጣም ወደውት እንዴት ነው የሰራሽው ብለው እንደዚህ ስነግራቸው እንዴ በዚህኛው እንደዚህ ይሰራል ብለውኝ በጣም ደስ ብሏቸው ተመግበውት ወደውታል። እና ለእናንተም ይዤላችሁ ቀርብ ያለው ያው ብዙ ሰው እንደማያውቀው ስለገባኝ እስቲ ይዤላችሁ ቀርብ ያለው እያመስኩት ነው። አሁን ረጋ ባለ እሳት እናምሰዋለን። ማመስ ነው፣ ሞቅ ሞቅ አድርገን በጣም እሳትን እንደዚህ እንደ ቁሌት ሳይሆን ማመስ ነው። እንደምታዩት እንደዚህ አመሸዋለሁ። አሁን አቀዘቅዘዋለሁ። አወጣውና አቀዘቅዘዋለሁ። ይሄው እንደዚህ አመሸዋለሁ። አሁን እንዲቀዘቅዝልኝ ሁለቱም እንደዚህ ከፈት ከፈት አደርገው እና እንዲቀዘቅዙልኝ እተዋለሁ። እዚህ ጋር ሁለት ጤና አዳም የጤና አዳም ፍሬ አዘጋጅቻለሁኝ። ወይ አንደኛው ደቀችብኝ። ይሄው ሁለት የጤና አዳም ፍሬ አብሬ እወቅጠዋለሁኝ። በጣም ቆንጆ ቴስት ይሰጥልናል። ለጤናችንም ደግሞ ጤና አዳም በጣም አሪፍ ነገር ነው። የበሶ ላፈ ቅጠል ካላችሁ አብራችሁ መውቀጥ ትችላላችሁ። ይሄው እኔ ደረቁ ነው ያለኝ። እርጥቡ ካላችሁ በእርጥቡ ማድረግ ትችላላችሁ። እንደዚህ ሩብ ግማሽ ሻይ ማንኪያ ማድረግ ትችላላችሁ። ብዙም እንዳይበዛብን አብረን እንወቅጠዋለን። ይሄንን አሁን ስንወቅጠው ማለት ነው አብረን እንፈጨዋለን። በመፍጫ ነው የምንፈጨው። የጤና አዳሙንም በሱ ብላውንም መጨመር ካልፈለጋችሁ መተው ትችላላችሁ። ሌላ ነገር መጨመር የምትፈልጉት ነገር ካለ መጨመር ትችላላችሁ። ከዛ አብረን ደግሞ ፍትፍቱ ላይ የምናደባለቃቸው ነገሮች እነዚህ ቃሪያ፣ ሽንኩርት እና ቲማቲም አድቀቄ ከተፍ ያለሁኝ። እዚህ ጋር ደግሞ ኦሊቭስ እና ሽንብራ አለኝ፣ የተቀቀለ ሽንብራ በጣም አሪፍ ነው። ይሄንን አብራችሁ ብታደርጉት ከሌላችሁ ማታገኙ ከሆነ ኦሊሱን መተው ትችላላችሁ። የማትወዱትም ከሆነ ሽምብራውንም የማትወዱ ከሆነ መተው ትችላላችሁ። በጣም ስለሚጣፍጥ ነው እኔ በተለይ ልጆቼ በጣም ወደውታል። ይሄንን ስለሚወዱት በቃ ሁሌ ነው የምሰራላቸው እንደዚህ። ይኸው ወደ መፍጫ አድርጌያለሁኝ። ቀዝቅዞልኛል ሩቤ ሻይ ማንኪያ ጨው እጨምራለሁ። በጣም ጨው ይፈልጋል እና እያያችሁ መጨመር ትችላላችሁ። ጨው ካነሰው ያው ድቅቅ ብሎ ደቆልናል። ሲቀዘቅዝ በደንብ ይደቃል። ይህ ምበጣ ከጥምጣትን ሳህን አዘጋጅቻለሁኝ የፈጨሁትን እጨምርበታለሁ ሳሁን እጨምራለሁ፣ ሳሁን ውስጥ ይሄ እንደዚህ በደንብ ድግቅ ብሎ መፈጨት አለበት። ይሄ እንደውም ከኛ ሱፍ ይልቅ በጣም ቀላል ስራ ነው። በጣም ነው ቀላል። እንደዚያው ፕሮግራም ሲኖራችሁ የእኛን ሱፍ ምናምን ከመጠቀም እንደዚህ የተለያየ ድግስ ፕሮግራም፣ በጾም ውስጥ አንዳንድ ነገሮች ወይ እንግዳ ምናምን ጥሪት አለባችሁ ይህንን ሰርታችሁ ማዘጋጀት ትችላላችሁ። በጣም በቀላሉ የኛ በጣም ብዙ ስራ ይፈልጋል። ቀቅለን፣ ወቅጠን፣ እንደገና ጣርተን ምናምን ነው። ይሄኛው ግን በጣም ቀላል፣ በዛ ላይ እንዴት እንደሚጣፍጥ እና ለልጆቻችንም እራሱ ቤት ውስጥ እንደዚህ አይነት ነገር ፍትፍት ነገር ምናምን በጣም ነው የሚወዱት ልጆቻችን እራሱና፣ እንደዚህ ብናስተምራቸው ልጆቻችንም በጣም አሪፍ ነገር ነው። እና አሁን በጠብቀዋለሁ። የሞቀሃ ነው እኔ የምጠቀመው፣ ቀዝቃዛ መጠቀም ትችላላችሁ። እንደዚህ በጠብቀዋለሁ። አንድ ሾርባ ማንኪያ ኦሊቭ ኦይል አደርጋለሁ። አለመጠቀም ትችላላችሁ። እኔ ደስ ለሚለኝ ነው። አንድ ሻይ ብርጭቆ ነው የተጠቀምኩት፣ እንትኑ ሱፉን አን ሻይ ብርጭቆ ነው የተጠቀምኩትኝ። እንደዚህ መጥናችሁ ትማረት ትችላላችሁ። አንድ ሻይ ብርጭቆ አሁን ለሁለት እንጀራ በጣም በቂ ነው። በደንብ እያዳርስልናል። ለሁለት እንጀራ አንድ ሻይ ብርጭቆ እና አሁን የከተፍኳቸውን ቃሪያ፣ ሽንኩርት ጨምራለሁ። ቃሪያ፣ ሽንኩርት፣ ቲማቲም እና ጤና አዳሙን ስትጨምሩ ግን መጥናችሁ እንትን እንዳይልባችሁ፣ ሲበዛ በጣም እንዳይመርባችሁ፣ ላንዴ ሻይ ብርጭቆ ሱፍ ሁለት ፍሬ ሁለት ፍሬ ጤና አዳም መጨመር ትችላላችሁ። ከዛ ይሄንን እጨምራለሁ ኦሊቭሱን እና ሸምብራውን ሽምብራውንም እንደየፍላጎታችሁ ማብዛት ትችላላችሁ መቀነስ ትችላላችሁ እሱ መጠን የለውም እንደ ፍላጎታችን ነው እንዴት ደስ ይላል አሁን ወፍራም ነው ይሄ እዚህ ውሃ መጨመር ሁሉ እንችላለን በጣም ወፍራም ነው ከዛ ጨው መቅመስ ትችላላችሁ ካነሰ መጨመር ትችላላችሁ ያንሳል ጨው እየቀመሳችሁ እንደዚህ መጨመር ትችላላችሁ ጨው ከዛ ያዘጋጀው እንጀራ አለዚህ እሱ ላይ ይሄን አደርጋለሁ። በደንብ ራስ ማለት አለበት። ምጥጥ ያደርገዋል እንጀራው እና ድርቅ እንዳይለብን ለስለስ ሲል ነው ደግሞ እሱ ፍትፍት ደስ የሚለው። እንደዚህ ከወደ ውሃው በደንብ እናርሰዋለን። እንደዚህ ራስ ማለት አለበት። የተወሰነ ደቂቃ ሲቆይ ምጥጥ ስለሚያደርገው እንደ መድረቅ ነገር እንዳይሆንብን እንደዚህ ውሃው እንደዚህ መውጣት አለበት። ይሄ እንዴት እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። በጣም እና እንግዶቼ እውነት በጣም በስሏቸው ነው ይበሉትና እና እንዲሰርተሾ ነው ስላሉኝ እስኪ ደግሞ ይሄንን ለ ዩቲዩብ ተመልካቾች ላቅርበው ብዬ ነው። አንዳንድ ጊዜ ከምናቀው ነገር ውጪ ምንም ነገር እንትን አንልም አንሞክርም እና ይህንንም እንደዚህ መሞከር አሁን እንዲህ እንደዚህ ይሰራበታል እን ብለው ስላሉኝ ነው እንትን ያልኩትና ልጆቼም ደግሞ በጣም ነው የሚወዱት። ለልጆቻችሁ እንደዚህ ሰርታችሁ ቢመገቡ ጥሩ ነው። እንዴት እንደሚጣፍጥ በእውነት በጣም ነው የሚጣፍጠው። በእውነት በጣም ይህንን ሰርታችሁ ሞክሩት። ሆነ ዛሬውኑ ዛሬውኑ ሰርታችሁ ሞክሩት። በአብዛኛው እኛ ደግሞ የለመድ ነው እንደዚህ አሁን ሱፍ ፍትፍት ስልጆ ምናምን ለጾም ጊዜ ብቻ ነው ህልበት ለጾም ጊዜ ብቻ ነው አሁን እነሱ እነሱን ነገሮች የምንሰራቸው ለምን እንደሆነ አላውቅም። እባካችሁ እንዲህ እየሰራን ከጾም ጾም ሳይሆን እራሱ ይህ በጣም ጤናማ የሆነ ምግብ ነው በእውነት እየሰራን እንመገብ ከጾም ውጭ ሁሉ ማለት ነው። እና በአብዛኛውኛ ከለመድነው ነው ነገር ውጭ መሞከር አንፈልግምና እባካችሁ ሞክሩት። በጣም ደስ የሚል የሱፍ ፍትፍት ነው። ለዛሬ አዘጋጀውላችሁ ይሄ ነበረ እንግዲህ። በቀጣይ ጊዜ ደግሞ እንደ እግዚአብሔር ፈቃድ እንገናኛለን። መልካም የጾም ጊዜ ይሆንላችሁ። ሰላም ሁኑ። ሰላም ቆዩ።